ለምን ጠራሽለት ምን እኔ እናቴ ማውራት አልችልም እዛ ግን አንተ ስራቱ ቤተሰብ ሊሆን አልችልም እኔ ነኝ የደወልኩለት የተፈጠረውን ጉዳይ ከሱም ሰምቻለሁ። አሁን ደግሞ ከአንቺ ለመስማት ነው። ብዙ እንደጎዳሽ፣ ብዙ እንደበደለሽ፣ ሳያውቀው እንዳሳመመሽ፣ እንዲሁም ደግሞ ላለመክፈል ፈልጎ ሳይሆን በአንዳንድ አለመግባባቶች ምክንያት እንዳመለጠውና እንዳልከፈለ ሁሉን ነገር ለማስረዳት ሞክሯል። ማለት በአንዳንድ ጉዳይ እንደ ሳይከፍል የሚያመልጠው አንድ ወር ሊያመልጠው ይችላል። ሁለት ወር ሶስት ወር ነው እንዴ? ዛሬም ቢሆን ነገም ቢሆን ነገሮችን በተረጋጋ ሁኔታ ነው ማድረግ ያለብሽ። ስፈልግ ነበር በጣም ምንድን ነው? እና መስላል ምን ታመጣላችሁ? አንተ ጋር ምን ነገር ምንድን ምን ወይስ በሰራው ነገር አታፈም ቆይሱ፣ ምንድን ነው ቆይ እያስፈራራችሁኝ? ነው። እስኪ የምታመጡትን ነው ያለው። ደግሜ ላለው። ይሄ ብጣሽ ወረቀት። ሰላም፣ እንዴት ናችሁ ቤተሰቦች? እግዚአብሔር ይመስገን እኔ ደህና ነኝ፣ እናንተ እንዴት ናችሁ? ሰሞኑን እንግዲህ በጣም በብዙ ግራ ተጋብቻለሁ። አሁን ላይ ሳወራችሁ እጅግ በጣም በመወዛገብ ስሜት ውስጥ ሆኜ ይህን ሁለት ሶስት ቀን እያሳለፍኩ ያለሁትን ጊዜ እኔና እኔ ብቻ ነው የምናውቀው እና ቤተሰቦች ማለት ለካ የሆነ ነገር ከፊት ያለ ብዬ እያሰብኩ ነው። ለምን ካላችሁኝ በቤተሰቤም በራሴም ሕይወት ማለት በጣም በሁለቱም ደረጃ ትልቅ ብጥብጥ ነው የተፈጠረው። ቅድሚያ ስለ ማሚ ልንገራችሁ። ምክንያቱም ዛሬ በዋነኝነት የመጣውት ለእሷ ስለሆነ ምን መሰላችሁ፣ ከማሚና ስዬ ያው ብዙዎች ተወዷቸዋላችሁ። የነሱ ፍቅር ብዙዎችን ያስቀናል። ብዙዎች ስለ እነሱ ፍቅር ታወራላችሁ። ፍቅር ማለት ማሚና ስዬ ናቸው፣ እስከዚህ እድሜ ድረስ ተፋቅረው ልዩ ፍቅር ያሳዩ እነሱ ናቸው ሲባል ነበረ። በሚገርም ሁኔታ ግን ብዙዎች ደግሞ ያው ሰው ሆኖ ማይጋጭ የለም። በመጀመሪያ እንድታውቁት መፈልገው ነገር ሰው ሆኖ ማይጋጭ የለም። ስለዚህ ፕሊስ አንዳንድ ሰዎች በኮመንት አትሳቱ። እነሱ ቀልድ አይደለም የያዙት የምሬ ነው ምላችሁ። አንዳንድ አንድ ሰዎች ቀልድ ሊመስላችሁ ይችላል። ቀልድ መሰላችሁም አልመሰላችሁም ያ የኔ ጉዳይ አይደለም። ነገር ግን አትሳቱ። ከናንተ እነሱ ላይክ አንዲት እናት አዝና አልቅሳ ችግሯን ስትናገር ወይ ደግሞ የሆነባትን ጉዳይ ስትናገር በውስጥ እናንተ በኮመንት እንድታበረታቷት አይዞሽ እንድትሏት ነው እንጂ እንድታፌዙባት አይደለም። ለማፌዝ ከሆነ ኮመንት ባጽፉ ደስ ይለኛል። ይሄ ሲሪየስ ጉዳይ ስለሆነ ማለት ነው። አንድ ሰው ወደ እናንተ የሆነ ጉዳይ አዝኛለሁ ብሎ ወደ እናንተ ሲመጣ በማዘኑ እንድትስቁበት አይደለም የሚመጣው። በእንባው እንድትሳለቁበት አይደለም። ያ ሰው ቢመጣው እናንተ በምን አይነት መንገድ እንደተረዳችሁት እናንተ ታውቃላችሁ። ነገር ግን እውነቴን ነው ምላችሁ እኔ ከዚህ ቀደም እንዲተናገር ያላቅ ግን እሷ አዝና የእውነት ስለሆነ ነው በጣም ውስጤ ስለአዘነ ነው የምናገረው። ስለዚህ እናንተ ኮመንት ላይ ምን ችግር አለው? እናትሽ ናት ወይ እህትሽ ናት ብትሆን ወይ ላንተም እናት ናት ወይም እህት ናት የምትሆነው አይደለም። ምን ችግር አለው? አይዞሽ እናቴ፣ አይዞሽ እህቴ ብላችሁ ኮመንት ላይ ጽፋችሁ ያንን ኮመንት እኮ ታየዋለች። ነው ዘመኑ ሰውን የማጣላት የማጋጨት ሰው ሲጋጭ የሚስቅበት የሚደሰትበት ጊዜ ላይ ደርሰን ነው። የምርኔ ስላልገባኝ ነው ፕሊስ፣ ወደ ቀልባችሁ ተመለሱ። በዛው ልክም ደግሞ አይዞሽ እናቴ ባንቺ ለቅሶ አያምርም ይስተካከላል። በውስጥ ፍቱት ብዙ ነገር ስትሉ የነበራችሁ ሰዎች አላችሁ። በእውነት እግዚአብሔር ያክብራችሁ። ለምን ካላችሁኝ እውነቴን ነው ምለው እኔ ለዛ አላማ አይደለም ቪዲዮ ያስኩት እ ወይ ደግሞ የሆነ ድራማ ለመስራት አይደለም ያንን ቪዲዮ ያስ የተነሳውበትን ዓላማ ስለምታውቁ ዛሬም ደግሞ ቤተሰቦች እኔ ፋዘር ጋደው የነበረ ፋዘር በተደጋጋሚ ከደወልኩለት በኋላ ያነሳልኝ ስልክ እርሱም በጣም እንዳዘነ ልቡ እንደተሰበረ እና በቃ ሁኔታዎች እንዳጋጫቸው ለካ ሰው በሂደት ብዙ ጊዜ ማለት በቃ ማሚን በተለያዩ ነገሮች እንደ ጎዳትና እንደ ተጸጸተ በስልክ ነግሮኛል። እሱ የነገረኝን ነገር ለማሚ ለመንገር መጥቻለሁ። በቻላችሁ ታቅም ቤተሰቦች፣ ሰዎች ቀኙንም ግራውን ማይታችሁ፣ ፕሊስ ይሄንን የምነግራችሁ ሰው ቪዲዮን ሲመለከት እንዲጽናና እውነቴን ነው ምላችሁ። የእናንተ አንድ ቃል ብዙ ሰው ያጽናናል። ያለበረዛ እኮ ችግር የለም፣ ኮመንት አትፍቶ እኮ መፖሰት ይቻላል። የእናንተን ሀሳብም አስተያየትም ሳናይ ቪዲዮችንን ዝም ብለን ለቀን እኮ መቀመጥ ይቻላል። ግን ኮመንቱን ክፍት ያደረግነው የእናንተ መልካም ሀሳብ አይታወቅም፣ መፍትሄ ልትነግሩን ትችላላችሁ። እኔ እንደምታዩት ልጅ ነኝ። ከፋዘር ጋር አውርተናል። ትላልቅ ሰዎች ነው እየፈለኩኝ ነው። ሽማግሌ ተቀምጠው የማዘር ብዙ ጥያቄዎች አሉ። እነዛን ጥያቄዎች እንዲመልሱላት። ሴቶች ብዙ ነገር ይችላሉ እንጂ አንዲት ሴት አንዲት እናት የሆነች ሴት ዝም ብላ ሻንጣዋን ይዛ ትወጣ። ሻንጣ ይዞ መውጣት ማለት የአስር አመት ትዳር ላይ ሻንጣ ይዞ መውጣት እንዴት ነው ግን እያሰባችሁ አላችሁት። ትዳርን የማታውቁ ሰዎች አላችሁ መሰለኝ። ትዳር ውስጥ አስር አመት አብራችሁ የኖራችሁትን ባላችሁን ጥላችሁ ስትመጡ ይሄ በጣም ትልቅና አስከፊ ነገር እኮ ነው። ለዚህ ነገር የምሬን ነው ምላችሁ። አሁንም ቢሆን ፕሊስ አንሳሳት ሁላችንም እባካችሁን። ይሄ ይህንና የትንሱ ጉዳይ እኛው ራሳችን እንፈታዋለን ግን ፕሊስ በማሚ ዙሪያ የምጽፉትን ኮመንት አስባችሁ ጻፉ። ካልሆነ አለመጻፍን የመሰለ መልካም ነገር የለም። ጥሩ ነገር ተናግራችሁ መፍትሄ ነግራችሁኝ መስመር ካላሳዛችሁኝ ምንም ደስ አይልም። ስለዚህ አሁንም ማሚን ጠርቻት አለው። ፋዘር ያለውን ነገር ልነግራት የጠራዋት ለሷ ያለውን ፋዘር ያላትን ነገር በሙሉ እነግራታለሁ፣ የማሚንም ውሳኔ እንሰማለን። ግን ከዚህ የሚያልፍ ከሆነ ግዴታ ወደ ሌላ እርምጃዎች እንገባለን እና ውድ ቤተሰቦች፣ ሰዎች የምር እኛ ወደ እናንተ ብዙ ደስታ የደስታ ጊዜያቶችንም ይዘን መተናል። አብረን ስቀንም አብረን ተጫውተንም አብረን ብዙ ነገር አሳልፈናል። አይ ዶንት ኖ በቃ አሁን ላይ ያላዛር ህይወት በጣም ጭንቀት የሞላበት በቃ የሚያ የሚያሳዝን የሚያስጨንቅ ህይወት ላይ ነው ያለሁት ና ትናንት በዛ ሳቅ በዛ ደስታ ጊዜ የነበራቸው ቤተሰቦች አሁንም በዚህ ሐዘን ጊዜ አብራችሁን ሆናችሁ ይህንን አስከፊ ጊዜ አብረን እንደምናሳልፈው እርግጠኛ ነኝ። ሁሌ የምላለው ሰው ልጅ በሐዘኑ ጊዜ ሊኖርለት ግድ ነው። ስለዚህ ሁላችሁም ምንም እንኳን ማድረግ ባትችሉ በመልካም ሀሳባችሁ እኔ የሁላችሁንም ኮመንት ስለማይ መፍትሄ የሚሆነውን ነገር ጻፉልኝ። ምክንያቱም እናንተ ከኔ የተሻላችሁ የበሰላችሁ ስለሆናችሁ። ስለዚህ ቤተሰቦች፣ አሁን ማዘር ትመጣለች። ማዘር ስትመጣ ያለውን ነገር ነግራታለሁ። ተከታተሉኝ። ሰዎች በጣም ነው ያረፈዱብኝ። ዛሬ በምክንያት የሁሉ ሰዓት እንደቆዩ አላውቅም፣ ግን ኦልሬዲ ወደ 30 ደቂቃ ገደማ ምናምን ጠብቂያቸዋለሁ። እንኳን ደህና መጣሽ እናት። ለምን ጠራሽ? ምን ትሰራለች? አንቺ ለምን ጠራሽ?

እኮ የጠራኋት ከቤት እኮ እኔ እኛ ላውራት የሚገባው እኔ አንቺን ነው ማውራት የፈለግኩት። እኮ ምን አለበት አብራኝ ብትሆን ነው። አይሆንማ። ስለማይሆን ይህ ጥሩ ስራ አልሰራን። በእናት ነገር ሊያወራ እናቴ ካሜራ ፊት ነው ያለሽ። እናወራ፣ የጠራሁሽ ጉዳይ እሺ፣ ትምጣ አብራችሁ ምን ይሆናል። ለምን አባረርካትሽ? አሁን ትመጣልኛለች ነው ይብላትስ፣ እኮሽ እንድናወራ እና ጉዳያችንን ሳንፈታ ነው ዝም ብላ መቀመጡ ምን መጀመሪያ ሕይወታችንን አላስተካከልንም። በቃ የሲስተካከል ሲስተካከል የዛን ትቀምጣለች። ግን ምን ችግር አለው? አካባቢዎች ከሆ በቃ እናቴ ተይው። አሁን የጠራውበትን ጉዳይ ላውራል። አውራሽ ለምዶ የጠራኝ እሺ አስዬ ደውሎልኝ ነበር። ማለት ያው እኔ ነኝ የደወልኩለት። የተፈጠረውን ጉዳይ ከሱም ሰምቻለሁ። አሁን ደግሞ ከአንቺ ለመስማት ነው። እና እሱ እንዳለው ከሆነ ብዙ እንደጎዳሽ፣ ብዙ እንደበደለሽ፣ ሳያውቀው እንዳሳመምሽ፣ እንዲሁም ደግሞ ላለመክፈል ፈልጎ ሳይሆን በአንዳንድ አለመግባባቶች ምክንያት እንዳመለጠውና ና እንዳልከፈለ ሁሉን ነገር ለማስረዳት ሞክሯል። ማለት በአንዳንድ ጉዳይ እንደ ሳይከፍል የሚያመልጠው አንድ ወር ሊያመልጠው ይችላል። ሁለት ወር ሶስት ወር ነው እንዴ? ግን አይደለም። ሁሉንም ሀሳብ ያው እግዚአብሔር ብሎ በአካል ስትገናኙ በደንብ ታወራላችሁ። ግን ደግሞ ሁሉንም ሀሳብ እንኳን ባይሆን ለእኔ ግን እንደተሰሰተ አንቺ ከዛ ቤት መውጣትሽ እኔ ልረፍ አላልኩ፣ ላርፍ ነው የመጣሁት ነው። የምን ረፍት ነው እዛ ጋር ረፍ፣ ነገር ከንግግሩም፣ ከጭቅጭቁም፣ ከሁሉም ነገር ትንሽ ማረፍ ፈልጌ ብመጣ በቃ ማረፍ አልችልም ማለት ነው። እንዴት እንደዚህ ኦኬ ከንግግር ከምን አርፋለሁ? ከሆነ ሆነ ቀላል እኮ ነው፣ ነገሮችን ትተሽ እራስሽ ወይ የሆነ ቦታ ላይ ሄደሽ ተዝናንተሽ አርፍሽ ትመጫለሽ እንጂ ቤት ላይ ጸብ ተፈጥሮ እረፍት የለም። እና አይሆንም። አሁን አንቺ አሁን ምንድነው የምትዩ? እኔ ምን ልበለ? እኮ አይደለም፣ በቃ እሱ ይቅርታል ተይቅሽ ይፈልጋል እና ምን አድርጊ እኮ አሁን አንቺ ደግሞ ይሄን እኔ ትንሽ ጊዜ ፈልጋለሁ ማለት በቃ ፈልጋለሁ፣ መቆየት ፈልጋለሁ፣ መታገስ ፈልጋለሁ፣ ራሴ ማሰብ ፈልጋለሁ፣ ከራሴ ጋር ማውራት ፈልጋለሁ። አሁን እኔ መጣውኝ ስለራሴ እንኳን ሳላስብ የናንተ ነገር በጥብጦኝ ነው ያለሁት ለራሴ ለራሴ እንኳን ጊዜ መቼ አገኘኝ እኮ እ ስለራሴ ሽም ስለ ሁሉም ነገር እኮ እና እንኳን የራሴን ነገር እንኳን በቅጦ አላሰብኩበትም በቅጦ አላወራውኝም ከራሴ ጋር ምንድነው ማሰብ ይፈልጉ ያያሉነው ጥንቅጥ ውስጥ ነው የደረግኩት፣ አይደለም? አንቺ ምንድነው ማሰብ የፈለግሽው? አልገባኝም። እንዴ ሰው እኮ ከራሱ ጋር የሚሆነው ነገር አለ። ሁሉን ነገር እዚህ ጋር ማውራት አለብኝ ከራሴ ጋር ብዙ ማውራቸው ነገሮች አሉ። እነዛን ነገሮች ከራሴ ጋር አውርቼ ራሴ መጀመሪያ፣ እኔ ህፃን አይደለሁም። የሚሆነኝን ሆነኝን የማይሆነኝን አውቃለሁ። ገባ። እሱ ተጸጸትኩ አሁን ከቤት ስለመጣው ነው ተጸጸትኩ ብሎ የሚልት መጀመሪያ በሩን መንቅሮ ጥሎኝ ሲወጣ ምን ምን አስቦ ነበር? ቁጭ ብለን እንነጋገር፣ ወንበር እናውራ ስለው ለምን ቁጭ ብሎ አላወራኝም? ስለዚህ እኔ ደግሞ አሁን ከራሴ ጋር ጊዜ ፈልጋለሁ ማረፍ እፈልጋለሁ። እን ምን ማለት ነው እናቴ እኔ ከናንተ ባላቅ ይሄ ነገር እየሰፋ በሄደ ቁጥር ስር እየሰደደ ምንም ስር አይሰደድም፣ ነው በቃ መጥፎ ነው። በእናንተ መካከል ክፍተት አያስፈልግም። አሁን ተው እስኪ ያለ ዘር በእናንተ ነው ማለት ነው። በቃ ነገር አለ ቤቢ ምን ነው

በቃ በአንተ ቤት ተማተቀረ ማለት ነው። በቃ ቆይ እናንተ በመነጋገር ማስፈራራት ምናምን እንደዚህ በቃ ያለኔ ሰው የለም ምናምን እያለ ነው። በጣም ብዙ ነገር ነው። በጣም የሚያስጠላው ምን የሚያስቅ ነገር ነው እንዴ? ያመጣ ነው ሰላም ልልህ ወይ? የመጣ ነው ምን ነው ትስቃለህ እንዴ? ወይስ በሰራው ነገር አታፍሩ? ቆይ እሱ ምንድን ነው? ቆይ አንቺ ነው የወረቀት አረባከ አልደረሰው በጣም ወይስ ቤት ድረስ መጥቶ ገትቶ

በቃ ዝሮ ይሄን ብዙ ነገር የማውራው ነገር ነበር። እሺ አላዛ ብዙ ነገር አለ ልጅሽ ናታቂም ሲጀመር ማሚ በጣም መጥፎ ማሚ ናታ ማሚ ራሱ አንተ ለምትናገሪው

ነገር ከሆነ ሄዱ በቃ፣ እንደ ትልሶ ቁጭ በሉ እያልኳችሁ ነው። እምቢ እያላችሁኝ አይደለም? እምቢ እያላችሁ አይደለም? የህግ ወረቀት ይዘን መጣን ትላላችሁ። እንደገና እሷ ትሳደባለች፣ እንደገና አንተ ታስፈራራለች። ችግር የለም እኮ አልኩሽ፣ በቃ ህጉ ራሱ ይጠይቅ የለ ስለዚህ፣ ሁን ቁጭ ብላችሁ ከኛ ጋር መግባባት ማትችሉ ከሆነ ሂዷ

የማንንም ወሬ አንሰማምኛል። ለምን ቀደድከው? የማንንም ወሬ አንሰማም። እናት በቃ ችግር የለም። የሕግ ወረቀት ሆነ የሕግ ወረቀት የት ነው? በአግባቡ መልሰው። የሕግ ወረቀት ከሆነ ሕግ ራሱ እኔ የሚፈልገኝ ከሆነ ሕግ ከሆነ የሚያወራኝ ገባሻር በእነሱ በማንም ወጠጤ በማንም ብንዚህ ለእኔ አምቶ ከነዚህ ጋር አልቆምም ነው ምንድን ነው እዚህ ቤት ውስጥ የገባው ጌታ ወይ በቃ ተይው አንቺ እናቴ እኛ የመጣ ነው በቃ ሌላ ነገር አታውራኝ አሁን እራሱ ተጨምቅ ያሉት ወይም በነው አበበ እናታችሁ ምን አይነት ነገር ነ መስኖኝ ልጆች እንደው ያገኘዋቸው በጌታ እናቴ ምንም አትጨነቅሽ ይህ ቀላል ነገር ነው ለምን ካልሽኝ ብዙ ነገር አለኝ እኔ ብዙ ማስረጃ አለኝ ስለዚህ ምንም እንዳትጨነቅ ናበ ችግር የለም እኮ አልኩሽ። እነሱ ሕግ ምናን አርና ሕግ እኮ ለእውነት ነው የሚፈርደው ረሽን። ስለዚህ ምንም እንዳትጨነቂ አንቺ። እኔ ማስተካከል ያለብኝን ነገር እኔ አስተካክላለሁ። እንደዚህ አይነት ነገር ከዚህ በኋላ ወደ አንቺ አይመጣም። አንቺ ላስብበት ብለሻ ቁጭ ብለሽ የራስሽን ጊዜ ወስደሽ አስቢበት። እኛ እንጨርሳለን እሺ አሁን ምሳ በልትሻ ቤተሰቦች ማድረግ ያለባቸውን ነገር ያርጉ፣ ማረከር የለባቸውም፣ አያርጉ። አይ ዶን ኬር። ለማንኛውም ግን የነ ማሚ ጉዳይ እንደምንም ብዬ የማስተካከል ይሆና፣ እንደ እግዚአብሔር መልካም ፈቃድ። ስለዚህ ወዳቸዋለሁ።